አንዳንዴ በህይወታችን ቀላል ነው ብለን ያሰብናቸው ነገሮች በህይወታችን ዋጋ ያስከፍሉናል። ትልቅ ነገር ሆኖ ማለት ነው። እና እውነት ለመናገር አንዳንድ ጊዜ በችልተኝነት ወይም ደግሞ በሆነ በቃ፣ አይደል እኛ የምናስበውና ሌላው ሰው የሚያስበው ነገር አይመጣም፣ በቃ አይገናኝም። ገባችሁ? ግን ምንም ነገር ቢሆን በውስጣችን የያዝነውን ይዘ። እንትማ መጎዳት ብቻችንን ተገቢ ነው ብዬ አላስበም። ሰላም ሰላም፣ እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? ያለው እግዚአብሔር እንግዲህ ሀይሚዬና ብሩኬ ዛሬ በድጋሚ ተገናኝተዋል እና ሀብብ ነበረ። እውነት ለመናገር እኔ ሀብ እንኳን አይደለም ማጠገባቸው ሆኖ ይቅርና እነሱ አዲስ አበባ ሆነው ካብ ሙታጅራ ሆኑ ራሱ እኔ ሃይሚና ብሩኬ ላይ ማለት በቃ ይሁን ታላቅ ነው። እንደ ታላቅ ደግሞ አባት ነው ብዬ ስለማስብ ይሁን ይቆጣልና ይሰሙታል ብዬ ነው ማስበውና ና ስራ ባይሆን እውነት ፕራንክ ባይሆን እንደዚህ ሀብን በዚህ ሳይታረቁ ዛሬ ሳይስማሙ ይለያዩ ያሉ ብዬ አላስብም። እውነት ቢሆን ማለት ነው። ግን ፕራንክ ነው፣ በቃ ፕራንክ ነው፣ እርግጠኛ ነኝ ፕራንክ ነው እና ያረጋግጥኩበት ደግሞ በፍጹም እውነት ቢሆን ሀብን ረቃ ሄዱ፣ በቃ ሁለቱም። እርግጠኛ ነኝ ሀብ ሲቆጣቸው ይሰማሉ፣ ያዳምጡበት፣ በቃ ይስማማሉ። ሀይ ሀይሚና ብርቅ ደግሞ ጭራሽ ቡታጀራም መጣባች እኛ ለእናንተ ቡታ ጅራ የሰላም ሀገር ናት፣ ፍቅር ነው ቀዛ ሲሆኑ ተስማምቷቸው ምናምን ፍቅር በፍቅር ነው የሚሆኑት እያለን ሁሌ ስናነሳ ነበር። ጭራሽ ደግሞ ዛሬ ቡታ ጅራ። አይ ዘንድሮ ከባድ ነው ይሄ በእውነቱ። ለማንኛውም ማለት ነው ሀይሚና ብሩኬ ሀይሚዬ እውነት ብሩኬን ፕራንክ እያደረግሽው ከሆነ አታስረዝኙ አጠራርኪው እንዳትጎዳችሁ ወይም ደግሞ እናንተ ሁለታችሁ ተነጋግራችሁ እኛን ወይም ደግሞ ቤተሰባችሁን ምናምን ከሆነ ተግባቡና አሳጠሩት ፕራንኩን እውነቴ ነው አታስረዝሙት አጠር ያለ ሶስት ቀን በቂ ነው እንዴ እኛ የምንፈልገው በፍቅር በደስታ እንድናያችሁ ነው የምንፈልገው እንጂ በጭራሽ እንደዚህ ተከፋፍታችሁ ምናምን ስትለያዩ ምናምን አንፈልግም። እና ዛሬ እንግዲህ ሀባ አገናኝቷቸው ነበረ፣ እና ሀይሚዬን ይዟት መቶ ነበረ። ለምንድን ነው እንደዚህ ያረግሹ? ለምንድን ነው ተነጋግራችሁ? ቡርኬም እዚህ እኔ መሸፈን ያለብኝ ስራ ካለ እኔ መሸፈን የምችለው ከሆነ እኔ ሸፍኘው አብራችሁ መሄድ ከፈለጋችሁ መሄድ ካለባችሁም አብራችሁ መሄድ አለባችሁ ብሏል። እውነት ነው፣ ትክክል ነው። ምንም አልተሳሳተም። ትክክል ነው፣ አብራችሁ መሄድ አለባችሁ፣ አሁንም ማለት ነው። ብሩኬ ደግሞ በጣም ስሜታዊ እየሆንክ ነው። ይውልቡ ብዬ በጣም ነው የምወድህ፣ በጣም ነው ማከብርህ። የንግስቴ ንጉስ ነህ፣ ግን ነገሮች ላይ ተረጋጋ። ስሜታዊ አትሆን፣ ውሳኔ ለመወሰን አቸኩል እዚ ጋ አሁን እዚ ጋ እንደ ሪል ነው እያወራ ያለሁት፣ እንደ ሪል ስነግራችሁ ቡቡዬ መረጋጋት አለብ። ሀይሚዬ ያለ ምክንያት በጭራሽ ይህን ነገር አታደርግም፣ በቃ እኔ ይተማመንባታለሁ በአስሩም ጣቴ ነው። እስኪ በሀይሚዬ የምትተማመኑ? አዎ እንተማመንባታለን ብላችሁ ኮሜንት ላይ ጻፉልኝ። ለማንኛውም የሆኑ ጫጫታ ቦታ ነው ያለሁት እና ረጅም ቪዲዮ መስራት አልችልም። ነገ ስለምመለስበት ለአሁኑ ይበቃኛል። ቪዲዮውን ራሱ እውነት ለመናገር እንደ የእነሱ ሳቀቅን ሆኖብኝ ነው እንጂ በደንብ አላየሁትም አልሰማሁትም እና በደንብ አዳምጬ ነገ ሀሳብ እሰጥበታል። ደህና ደሩልኝ ነው። እወዳቸዋለሁ።